አፍሪካዊ ሆኖ አውሮፓን የወረረ ጀግና ሰው። ብታምኑም ባታምኑም ይህ ጀግና ሰው ከቱኒዚያ ምድር ነው የተገኘው። ከአሁኗ ቱኒዚያ የተገኘው ይህ ጀግና ጄኔራል አውሮፓን አስጨንቋል። አውሮፓን ወሯል። አውሮፓን በቅኝ ግዛት ይዟል። ይህ የማይታመን ነገር ነው። ታላቁ ንጉስ ሀኒባል ኪንግ ሀኒባል ማን ነው? የካርቴጅ ኢምፓየር በመባል ትታወቅ በነበረው የዛሬይቱ ቱኒዚያ ነው የተወለደው። በ247 ዓመተ ዓለም ከክርስቶስ ልደት በፊት በመጀመሪያው የፑኒክ ጦርነት ጊዜ አባቱ ስመጠር ጦረኛ ነበር። በዓለም ታሪክ እስከ አሁን ከተፈጠሩ ስመጠር የጦር መሪዎች መካከልም ከመጀመሪያዎቹ ተርታ ስሙ የሚጠራ ጄኔራል ነበር። ጄኔራል ሀኒባል ሀኒባል አባቱ ከሮማውያን ጋር በተዋጋ ጊዜ ገና የ8 እና የ9 ዓመት ልጅ ሆኖ አብሮት ነበር። ከ17 ዓመታት በኋላ ደግሞ የአባቱን ፈለግ ተከትሎ የታላቅ ጦር መሪ ለመሆን በቅቷል። ሀኒባል በተወለደ ጊዜ የካርቴጅ ኢምፓየር በመድከም ላይ ነበረች። የሀኒባል ዘመን ግን ካርቴጅ በጦር እና በኢኮኖሚ ከፍተኛ ደረጃ ላይ መድረስ ችላ ነበር። ባለ 120 ፈረሰኛ ጦር እና አርባ ዝሆኖችን የሚያስከትለው የሀኒባል ጦር ሮምን ጨምሮ ፈረንሳይን እና ስፔንን መቆጣጠር ችሎ ነበር። በጦር ስልቱ አቻ የሌለው የሚባለው ጄኔራል ሀኒባል እነኚህን የአውሮፓ ሀገራት በቁጥጥር ስር ሲያውል የተጠቀመበት የጦር ጥበብ በታሪክ ጸሐፊዎች ዘንድ ትልቅ ቦታን አሰጥቶታል። በተለይም ድንገት እየደረሰ ጥቃት በማድረስ እና በመሸሽ ስልቱ የሮማን ኃይል ማዳከም እና ማንበርከክ ችሏል። በሮማ ታሪክ በጣም አስፈሪ የሚባለው የቃናኤ ጦርነት፣ ሀኒባል ሮማውያንን ለታላቅ ኪሳራ ዳርጓቸዋል። አንድ የጦር ጄኔራል አፍሪካን ተሻግሮ የአውሮፓን ኃይልን ማስገበሩ የማይታሰብ ነገር ይመስላል። ጀግና ሀኒባል ግን ይህንን ማድረግ ችሏል። በሚገባ ታጥቆ የነበረው ሀኒባል እጅግ ፈታኝ የሆነውን ዘመቻ በሚያደርግበት በዛ ወቅት በመንገድ ይታመሙ የነበሩ ወታደሮችን እያከመ ነበር የሚጓዘው። ይህም ለዘመቻው የነበረውን ከፍተኛ ዝግጅት አመላካች ነው። የሀኒባል መጨረሻ። በጉብዝናው ዘመን ሮማውያንን ያስጨነቀው ሀኒባል ሁለተኛው የፑኒክ ጦርነት እንዳበቃ ወደ ካርቴጅ ተመለሰ። ሀኒባል ወደ ትውልድ ሀገሩ ቢመለስም በሮም ሴኔት እጁ ተይዞ እንዲቀርብ በከፍተኛ ደረጃ ይፈለግ ነበር። ይህን ያወቀው ሀኒባል ሮማውያንን ሽሽት ወደ ቢታንያ፣ የዛሬዎቷ ቱርክ አቀና። በዛም ቢሆን ሮማውያን አርፎ እንዲኖር አልፈቀዱለትም። ሀኒባልም ቢሆን አልተኛላቸውም ነበር በቻለው መንገድ ሁሉ የሮማ ጠላት የሆኑ ኃይሎችን በመርዳት ሮማውያንን የማድከም ስራውን ቀጥሎበታል። በምንም ዋጋ ሀኒባልን ይዘው ለፍርድ ለማቅረብ የወሰኑት ሮማውያን በአንድ ወቅት ወደ ቱርክ አቅንተው ሀኒባል ተላልፎ እንዲሰጣቸው ጠየቁ። ይህንን የሰማው ሀኒባል ለማምለጥ ቢሞክርም የሚቻለው ሳይሆን ቀረ። ይህን ጊዜ ነበር ሀኒባል በጠላቶቹ እጅ ከመውደቅ ራሱን ህይወት ራሱ ሊያጠፋ የወሰነው። በመጨረሻም ሀኒባል ይህን ተናገረና የመርጅ ጽዋውን ጨለጣት። የአንድ የተጠላ እና ያረጀ ሽማግሌን ሞት ለመጠበቅ ጊዜው ረዝሞባቸው የሚሰቃዩትን የሮማውያን መከራ ላቅለላላቸው። አውሮፓን ያንቀጠቀጠው ጀግናው ጄኔራል ሀኒባል ባርካ በ65 ዓመት ዕድሜው እቺን ዓለም ተሰናበታት።